ረሂ ወበረካቱ ውድና የተከበራችሁ ውድ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ፣ አልሐምዱሊላ። እንግዲህ ዱቅ ብዬ ያለሁ ዛሬ በነ ጉዶች ማለት ነው። እነ ጉዱ ያልኩ ነው እናምታታቸው ወይም እና እናዩ ጎሯቸው ማለት ነው። የሰው ጥርስ እያሾለኩ የሰው ጥርስ እየሰበሩ እንደዚህ ብዬ ላይ እየታረደ ይንበሻብሻሉ ማለት ነው።

እናማ ምን ለማለት ፈልጌ ነው? እንግዲህ ዛሬ ያው በነሰይድ ኔ መጣሁት። ላይክ ሸር፣ ሰብስክራይብ እያደረጋችሁ ቤተሰቡ ላለው ጓደኞቼ እንግዲህ አዩ ገራቸው ወይም አዩ አምታታቸው እንደምታዋትናት ማለት ነው። ዛሬ ጭራሹ ወየው ጉዴ! እስኪ እንመልከት አብረን ና። ብንሰጥ ይሻላለ ኮሜንት ማለት ነው። ለማንኛውም አበረታቱኝ።

ያሱ እንግዲህ በመጨረሻ አገጩን ይዞ ተገትሮ ቀርቷል ማለት ነው፣ እንደምታዩት ማለት ነው። ያሱዬ አገጭን በደንብ አድርጋ ያዘው እንጂ ገና ገና ሰላሳ ሁለት ጥርስን ታሾልክላለች ማለት ነው። ይቺ ህብት የተረገመች ሰላሳ ሁለት ጥርስን አያሽ ልካ የፍየል ጥርስ ተጠቅልላለች። አሁን እሷ እናቴ ውጥ ውጥ ውጥ ውጥ ውጥ ብላ ሎሚ የምታክል ሆር ተሸክማ በጉድ ወጣ ሆይ! አስቀድሞ አጥንት አማራት ማለት ነው እንዴ ትንሽ እንኳ ገፋ ተበልጃንቸው ይ ለማንኛውም፣ ያሱ እንግዲህ የቀረውን ሰላሳ ሁለት ጥርስ እንዴሞ አታሽሎክልን። አዴሞ መልሰሀ ብላት ሀብላት በአንተ ስበብ ማለት ነው። ሰይድ እንዲሆነ መቼም አያርድላትም። አይ ሰይድ የሱና የሱና ጎረምሳ ወይም የሱና ወልድ ልበል እንዲ አረምን ሙስጣት ገባም። አንተ ለማንኛውም ሱመያ የኔ ቆንጆ የኔ ውድ ይህት የኔ ቆንጆ የኔ አንበሳ ልበልሽ እንዲ ኔ ውድ የኔ ቅመም፣ የኔ ቅመጥል የልጆች ናት ሱመያ። ሽንኳን አጥቅተዋለች ብላ ማለት ነው። ገና በጥርጥር እቺ እንትና አዩ ዋለች፣ እርግጠኛ ነው እንጂ እንደዚህ አሁነት ሳይድ በጣም በሁሉም ነገር ነው። በቃ እንዲ የሆነ ነገር እንትን እንዲ ላይ ይፈልግ። አሁን እኮ አዩ ምንም ስትለቅ ሲናገር አለው ዝም። እንግዲህ ሱመያ አዩ ምንም ነገር ስታረግ ሳይዲ አይናገራትም እያለች ያለችው ማለት ነው። ሱመያ ሽንቷን አጠጥተዋለች ስትል የነበረው እንግዲህ ገብታለች ማለት ነው። ፔሬዶን አጠጥተዋለች ስትል መሰለኝ። ላ ኢላሀ ኢለላ ሱመያ እንዳትበላሽ ማለት ነው። የእኔ ቆንጆ እንደው እንደ ድሮሽ እንዲያመረብሽ ይለቁልም ድራማው ማለት ነው። በነገራችን ላይ ድራማ እየሰራችው ነው ማለት ሱመያ አቂቀትን በስተጀርባ ያለሽ ያለሽ ነው መሰለኝ እኔ ማለት ነው። በካሜራ ጀርባ ያለሽ ይመስለኛል፣ ሁኔታውን ሳየው ማለት ነው። አስረን ሶንትና እቺ ማናት አዩ በረኪና ለዲራማ የተከፈላት ወይም የሱ ቤተሰብ ወይም የሱ ዘመድ ትመስለኛለች እኔ በትክክሉ ማለት ነው። ምክንያቱም ዲራማው እየተጠናቀቀ ነው ያለው አሁን ወደፊት የሰው ጥርስ ሾልኮ እንዴት ነው በአንድ ፍየል አንድ ጥርስን አንድ ጥርስን የስንት ሺህ ብር ጥርስን በአንድ ፍየል ዋጋ እገመተውና የሚታለለው ማለት ነው። ስለዚህ ድራማችሁና ትወናችሁ ማሻአላህ ላይ ኩም ብያችኋለሁ እኔ ማለት ነው። ከምንም በላይ ማሻአላህ ላይ ኩም ብያለሁ። ለማንኛውም ትወናና ድራማ እኛን እያስተማራችሁ ነው። እኛም ነገ ተዝ ስንሄድ እንግዲህ መቼም ያው ዩቱበር የሆነ ሰው ምን እውነት ቢያወራ እውነት አይመስልላቸውም ለተመልካች ማለት ነው። ምክንያቱም የራሳችን ጥፋት ስለሆነ ዲራማ እየሰራንባቸው ስለሆነ እውነት አይመስልም ማለት ነው። እንደዛ ስለሆነ አባባ ሰይር፣ ለማንኛውም ዲራማህና ትወናህ ማሻላ ላይክ ብያህለሁኝ። ግን ተሆነ ሆነና መቼ ነው የሚያልቀው ይሄ ትወናና ይሄ ድራማችሁ ማለት ነው? አኪድ እንዲያውኔ እንጃ፣ እንዴት እንዲህ ብየንግር ገና እኮ ልጆች የልጆች አባት ወይም ደግሞ በትዳር ላይ ለስንት ዓመት እየኖር ከአስር ዓመት በአስ አስር ዓመት ሙሉ በትዳር ላይ እየኖረ የልጆች የሁለት አባት አትመስልም እኮ ገና ወጠጤ፣ ገና ወጠጤ ሳይሞቅ ፈላ፣ ያልበረደለት አላልል እንዲህ እንዲህ ያቅነካ ያቀነጣነጠው እንደዛ ነው ይሆንከው ማለት ነው። ሰይድ እንደው ትንሽ ብልሻም የሚባል እንደው ያችኛዊቱን እነው አንተ በቀልታለህ፣ እውነት ዲራማ ነው ወይስ እንደ ሱመያን ልጉዲያ ብለህ የተነሳበት ነገር አለ? መጀመሪያም እኮ ሱመያን ስታገባት እኮ አውቀህ ወዴህ ለምደህ ና ገባት የአማራ ልጅ እንደሆነች አውቀህ ሁለተኛ ደግሞ የጎንደር መሆኗን አውቀህ ወደ ለምዲህ እስከምትወልድ ድረስ ማለት ነው። እና ዛሬ ሆን ኩላት እግድ እንደዚህ የምታደርገው ማንንትን ለማለት ነው? ሱበየ እንዲሆነች ምንም አይመስላትም ማለት ነው። ለማንኛውም እናንተ የሰራችሁትን ብትሰጥሩ ለእኛ ታሁን በኋላ ድራማ እንዲሆነ ተራርተናልኛ ማለት ነው። ግን እኛ ብዙ ጭንቀት አለብን፣ ብዙ ሀሳብ አለብን። ተዋናችሁና ድራማችሁ ይበቃል ወይ ለትምህርት ይሆናችኋል? ይሄ ትምህርት ይሆናል ብላችሁ የትክክለኛ ዲራማ ነው ተብሎ እንመልከት፣ ማለት ነው። አንተ በዛ ስትል ያች በዛ ሲመጣ፣ በዛ ሲመጣ ያ ተጠራቅመዋል። ይሄ በዛ ሲመጣ፣ ይሄን በዛ ተጠራቅመዋለች። ስንት ሰው ነው እየተጠራቀመ ያለው? እንዲህ በመጠረቅም እኮ አለቀ ብላ ብላ ደግሞ የሰው ጥርሳሽ ሉካ በአንድ የፍየል ስጋ ይኸው በአንድ አጥንት እንትን እያለች ነው ያለችው። እሺ ከዛስ ምን ነበረ? እዛ ደግሞ ሲቀጥል

ሰይድ እያረዴ ለማብላት አንቺ በጥፊ ለማለት ጠንክሪ ማለት ነው። ማነት ያቻ ሁለት አይተ ደበደበችው ነበር። አረ እሷ በሱመያ ይወሃናት እንደ ነገሩ እሷ እሷም ሶስተኛ ሚስት ልኮና አሉ መሰለኝ። ግን እንደዛ ሆኖ ነው የታረቀችው እንጂ ዝምብላማ ትታረቅም አሃ ሃ ያለ እና ማንኛውም ሰው የትታፋታን ይበቃሃል ማለት ነው። ይበቃናል፣ ይበቃሃል ማለት ነው። እዛ እየጠረቀመች የአንተ ረ እያደረክ ለማብላት ያብቃ። ነገር ደግሞ የአንተን ጥርስታ ሾልካለች እንደዙ። አለበለዛማ ስጋ አታገኝም ማለት ነው። ወይ ጉድ! እንደ ፈጣሪ ተመስገን፣ አንተ ረቢል ጀሊሉ የአላ አልሐምዱሊላህ፣ ተመስገን ብቻ እኮ ነው። ሱመያ፣ ምንት ያለሽ አሁን ይህንን ስታይ? እስቲ እናዲያምጣንች ምንድን ነው መልስሻው ለዚህ ቪዲዮ? ብዙ እና እንደ ሚላችሁ፣ ወይ ተሰባስባት እኛ የመናውን በፊት ድራማ አብረን እንሰራ ነበር እየተመካከርን። አሁን ለምሳሌ እኔ ሰይድን መስራት ከፈለኩ ከሀዋ ጋር መካከር እና ሰይድን ፍራንክ ሰራዋለሁ። እነሱ አሁን እርስ በርስ ፍራንክ መደራረግ ይችላሉ፣ ወይ ወይ ደግሞ ድራማ መስራት ይችላሉ፣ አራቱ አንድ ላይ ማለት ነው። እነሱ ግን በቀውር አለም ነገሩ በስተው በቃ ካሜራ ብቻ ቁጭ ያደረጉና የሚያቸው የሚዲዮው ነገር ሲለቀቅ፣ በቃ አንዳንዴ ደግሞ ከካሜራ ፊት ቁጭ ማለት ራሱ ያኔ ሲለቀቅ በጣም ብዙ ሰው ሊያዩ ይችላል። ሶስት ሰው አራት ሰው ራሱ ቁጭ ብሎ የሚያየው የሆነ ነገር አለው ብሎ ነው አይደለ እንዴ? ጓደኛ ጋር ሲደባደቡ ስትጣሉ፣ ባል ወጥቶ ሲደበድሙ፣ እስኪ በጣም ነው የሚገርመው። ለማንኛውም ለኔ አሪፍ ነው፣ ተደባደቡ እንደዚህ የወጣውኝ ያመለጠኝንም እንደዚህ እጆየ ሪአክሽን ሰራበታል። እና እንደዛ ነው።